ስለ ነፍስ ባህሪ አይተን አሳልፈናል። የሚቀጥለው ርዕስ ተዝኪየቱን ነፍስ ይሆናል። ነፍስን ማጥራት፣ ነፍስን ማንጻት፣ ነፍስን ማጽዳት። ሚማ ዓሊቀ ቢሃ ምን አምራድ ንፉስ፣ ከተለያዩ ከነፍስ ጋር ከሚጣበቁ በሽታዎች እሷን ማጽዳት ማጠብ ወይንም ባጭሩ በአሁንም በቴክኖሎጂ ቋንቋ ኮምፒውተሩ እንዳይሰራ ወይንም እንዲንተፋተፍ በጣም እንዲዘገይ የሚይዙት ውስጡ ያሉትን ነገሮች በትክክል እንዳይራመዱ የሚያደርጉት ቫይረሶች ውስጡ ተሰግስገው ካለ አንቲቫይረስ ጭነንበት እነኛን በሽታዎች ማጽዳት ማለት ነው። በእርግጥ የሚያቆሳስሉት የሚያጎዳድሉት ነገር አለ። እሱን ማከም ደግሞ ሌላ ፕሮግራም እያዝለታል፣ ወኢንሻ አላሁ ጀለ ወዓላ። አሁን የምንነጋገረው ስለ ተዝኪየት አነፍስ ነው። ተዝኪየቱን ነፍስ፣ ነፍስን ማጽዳት፣ ነፍስን ማጥራት፣ ማጠብ፣ መወልወል ተዝኪያ የሚለው መስደር ነው፣ ዘካ ከሚለው የአረብኛ ቃል የተያዘ ነው። ዘካ ዩዘኪ ተዝኪየተን። ዘካ ማለት አጸዳ፣ አጠበ፣ አጠራ ማለት ነው። ዩዘኪ ተዝኪየተን ዩዘኪ ያጠራል፣ ያጸዳል። ተዝኪየተን ማጽዳትን፣ ማጥራትን። ከረባ ዩረቢ ተርቢየተን። አተዝኪየቱ ሉገተን፣ በቋንቋ ደረጃ ተዝኪያ ብሎ ማለት ማጠብ ነው። መወልወል ነው። ንጹሕ የሆነች ልቦና ንጹሕ የሆነች ነፍስ ዘክያ ትባላለች። ከቁርአን ብንወስድ ጅብሪል ዓለይሂ ሰላም ለመርየም ካበሰራት የብስራት ቃል ውስጥ አነ ረሱሉ ረቢኪ ሊአህበለኪ ጉላመን ዘክያ ይላታል። አነ ረሱሉ ረቢኪ እነሆኔ የጌታሽ መልእክተኛ ነኝ። ሊአህበለኪ ከጌታሽ ዘንድ ወደ አንቺ ተልኬ የመጣሁት ላንቺ ላበስርሽ ነው ልሰጥሽ ነው። ጉላመን ዘክየን፣ ንጹህ ብፁዕ፣ ከወንጀል የጠራ የሆነን ልጅ በዚያ ላበስርሽ ነው የመጣሁት። ስለዚህ ዒሳ ብኑ መርየምን ጅብሪል ዓለይህ ሰላም ሲገልጻቸው ጉላምን ዘክየን ይላሉ። አላህ ስብሓነ ወተዓላ ነብያትን ነቢያትን ከወንጀል ስለሚጠብቃቸው ለሌሎች ተምሳሌት እንዲሆኑ ስላደረጋቸው ጉላምን ዘክየን በወንጀል ያልተለወሰ ያልቆሸሸ ማለት ነው። እኛ ከገንዘቦቻችን የምናወጣውን ለምስኪን የምንሰጠውን የምስኪኑን ሐቅ ገንዘቡን ዘካ ይባላል። ዘካት ለምን? ገንዘቡን ስለሚያጠራው ነው። እዛ ውስጥ ያለው ከካፒታሉ ጋር አብሮ ተጣምሮ ያለው የምስኪን ሐቅ ወፊ አምዋሊሂም ሐቁን ሊሳኢል ይወልማሕሩም ብሎ አላህ ስብሓነ ወተዓላ ደንግጎታልና በሙእሚኖች በሀብታቸው ውስጥ ሀቅ አለ፣ መብት አለ። ሐቁን ሊሳኢል ወልማሕሩም ችግሬ ይህ ነው ብሎ ለሚጠይቅ ጥያቄ ደግሞ መጠየቅን ማፍሮ ደግሞ ከችግሩ ጋር ኩርምት ብሎ ችግሩን አቅፎ አብሮ የሚሰቃይ የሆነ ደግሞ ከመጠየቅ የተነፈገ ራሱን የከለከለ አለ፣ ማሕሮም ይባላል። የእሱም ሀቅ እዛ ውስጥ አለ። ታዲያ ያ የምስኪን ሐቅ ነብዩ ሰለላሁ ዐለይሂ ወሰለም ቱኸዙ ሚን አግኒያኢህም ፈቱረዱ ዐላ ፉቀራኢህም፣ የዘካ ገንዘብን ከሀብታሞቻቸው ከሙስሊሞች ትሰበሰብና ወደ ድሆቻቸው ትመለሳለች። ስለዚህ የድሆቻቸው ሐቅ በሀብታሞቻቸው ገንዘብ ውስጥ አለ እና ያንን ገንዘብ

ኹዝ ሚን አምዋልህም ከገንዘቦቻቸው ውሰድ ሰደቀተን ምጽዋትን ቱጠሂሩሁም ወቱዘኪህም ቢሃ አንተ ከነሱ ገንዘቦቻቸው ከነሱ ገንዘብ መካከል ከገንዘቦቻቸው ከንብረቶቻቸው መካከል የድሆችን የምስኪኖችን ሐቅ ከነርሱ ወስደህ ለምስኪኖች ስትሰጥ እነርሱን ቱጠሂሩሁም

ራሳቸውን ከፍ ከፍ ስላደረጉ ሳይሆን፣ እኔ ከወንጀል የራቅሁ ነኝ እዚህ ደረጃ ላይ የደረስኩ ነኝ በማለታቸው ሳይሆን፣ በራሳቸው ፍላጎት ብቻ ከወንጀል መራቅ እንደማይችሉ፣ የእሱ ትሩፋት፣ የእሱ እርዳታ እገዛ ካልታከለበት በስተቀርም ጥሩ ደረጃን መድረስ እንደማይችሉ ሲናገር፣ በሊላሁ ዩዘኪ መየሻ እንደውም፣ ይልቁንም አላህ የፈለገውን ያጠራል ንጹህ ያደርጋል። ለዚህ አሁን ይህንን ሁሉ እነኚህን ሁሉ ቃላት መደጋገማችን ተዝኪያ የምትለዋን ቃል ትርጉሟን

በፈለገው ይምላል። እኛ ደግሞ ሙስሊሞች፣ ታዛዦች፣ በአላህ ያመን ሰዎች በአላህ ሱብሓነሁ ወተዓላ ብቻ እንድንምል ነው የተፈቀደልን፣ እሱ የፈቀደልን። ለነገሩ አላህ ሱብሓነሁ ወተዓላ የሚምልባቸው ነገሮች የእሱን ኃያልነት የሱን ክብር፣ ልዕልና የእሱን ጥበብ አመላካች የሆኑ ነገሮች ናቸው። ስለዚህ አላህ የሚምልባቸው ነገሮች የእሱ ተአምር መገለጫዎች ናቸው። በሱረቱ ሸምስ ውስጥ በአስራ አንድ ነገሮች ምሎ አላህ ሱብሓነሁ ወተዓላ መሃላ ካለ በአረብኛ አልቀሰም ይባላል መሃላ ማለት ነው። ከዛን አልሙቅሰሙ ቢሂ ይባላል የተማለበት ነገር እሱም ይታያል። ቀጥሎ ጀዋቡል ቀሰም ይባላል የመሃላው ደግሞ መልስ አለ። መሀላ አለ፣ የተማለበት ነገር አለ፣ የመሐላው መልስ አለ፣ ጀዋቡል ቀሰም እና አላህ ስብሀነሁ ወተዓላ ተዝጊያተ ነፍስ ላይ ልዩ ትኩረት ሰጥቶ አስራ አንድ ነገሮችን ደርድሮ በአስራ አንድ ነገሮች ምሎ

ፀሐይ ትሸፈናለች፣ ከእይታ ትወጣለችና ነው። ይሄ ራሱን የቻለ የስነ ፈለክ ጥናት ያስፈልገዋል። ድሮ ፀሐይ ከጠለቀች ለሊት እንጂ ሌላ ምን ሊመጣ ይከጀላል አይባልም። ወለይል ኢዛ የغሻሃ ወሰማኢ በሰማይም እምላለው ወማ በናሃ

ያደረገ ሚዛናዊ ያደረገህ ማለት ምንድን ነው? ግራና ቀኝ እጅ የተበላለጡ አይደሉም፣ ሀከዛ እግርም እንደዚሁ። በሁለት አይኖች መካከል ያለው አፍንጫም ወደ አንዱ አይን ያዘነበለ አይደለም። ስለዚህ ፈዓደለከ ፊ አይ ሱረት ማሻ አረከበከ ከዚህም ባሻገር ደግሞ ፊ አይ ሱረት ማሻአ ረከበክ እሱ በፈለገው እሱ በፈለገው ቅርጽ ላይ አንተን የገነባህ በሆነው ማንም መልኬ እንዲሆንልኝ አንድ አፍንጫ ይኑረኝ ሁለት ጆሮ ይኑረኝ ብሎ በፈቃዱ እዚህ ምድር ላይ የመጣ የለም። አላህ የሰው ልጆችን ሊያስገኛቸው በፈቀደው መልክ ነው ያለነው ሁላችንም።